እንዴት ነው ዛሬ ስሜቱ? በጣም ደስ ይላል። ከብሩን ጀምር። አረ እሺ ፕሊዝ። እሺ፣ ሁላችሁም እዚህ ስለተገኛችሁ በጣም እናመሰግናለን። ዛሬ እንግዲህ የዞማ ቢውቲ አካዳሚ ብራንድ አምባሳደር ሆኛለሁ። ዞማም እንግዲህ ፌስ ኦፍ ዞማ ብሎ ተማምኖ ይህንን ይሄንን እድል ስላመቻቸልኝ በጣም አመሰግናለሁ። እንደሁ እንግዲህ ሁሉም ተናግረውታል ስለ ዞማ ቢውቲ አካዳሚ። ይሄ ነው የምንለው ነገር አይደለም፣ በጣም በሃይ ስታንዳርድ የተገነባ ቢውቲ አካዳሚ ነው። ቢውቲ ላይ መስራት ለምትፈልጉ ሰዎች አንደኛ ምርጫችሁ እንደሚሆን ምንም አልጠራጠርም። እዚህ ስራ ውስጥ ከመግባቴ በፊት በደንብ አጣርቼ ምን አይነት ፕሮዳክቶች ነው የሚጠቀሙት፣ ምን አይነት አስተማሪዎች አሉ፣ ስታንዳርዱ ምን ያህል ነው የሚለውን ነገር እናንተም አይታችሁታል፣ እኔም የምመሰክርለት ነገር ነው እና የዚህ ካምፓኒ ብራንድ አምባሳደር በመሆኔ በጣም ደስ ብሎኛል፣ ኩራትም ይሰማኛል። በተለይ ደግሞ ውመን ኢምፓወርመንት ላይ መስራቱ ከኔ ቪዥን ጋር በጣም ይሄዳል የሰው ልጅ ሰርቶ መለወጥ እንደሚችል እማምን ሴት ነኝ፣ እና በተለይ ደግሞ ወጣቶች እንዲሁም ሴቶች ይህንን እድል እንግዲህ ተመቻችቶላችኋል። መታችሁ መማር ትችላላችሁ። በተለይ መክፈል እንኳን የሚያቀት ወይ ደግሞ የፋይናንሺያሊ ትንሽ ፕሮብለም አለ እንኳን ብሎ ሰው ቢያስብ የብድር አገልግሎትም እንግዲህ ከኳንተሞች ጋር አብረን መስራት ጀምረናል። ስለዛ ተበድራችሁም ተምራችሁ የራሳችሁንም ስራ የመክፈት እንግዲህ ትልቅ ኦፖርቹኒቲ ተከፍቷል ማለት ነው። ለዛ በተማሩበት ሴቶችም ወጣቶችም ከዞማ ቢቲ አካዳሚ ጋር ስኬታማ እንደሚሆኑ ተስፋለን። ለእኔ አሁን ይሄ መድረግ ትልቅ እድል ነው። ለምን ብዙ ሴቶች አሉና እነሱም እንዲህ መስራት እንፈልጋለን፣ ብንሰራ ደስ ይለናል፣ ብንማር ደስ ይለናል ይላሉ። እነሱ ለእነሱ ሴቶች መልስ ይዤ ነው የመጣሁት ማለት ነው። በተለይ ቢዩቲ ላይ መስራት የሚፈልጉት በጣም ብዙ ወጣቶች፣ ብዙ ሴቶች አሉ። ግን ፋይናንሻ እጥረት ሊሆን ይችላል፣ ወይ ደግሞ የሚፈልጉትን ወይ የሚመኙትን አይነት የቢዩቲ አካዳሚ አላገኙ ይሆናል። ብዙ አይነት ምክንያቶች አላቸው እና እነሱን ምክንያቶች መልስ ይዤ ነው የመጣሁት። ስሩ ሳይሆን እንዴት ነው የሚሰሩት ይህንን የስራ እድል ማመቻቸት ነው። ተምሮ ተቀጥሮም ሊሆን ይችላል የራሱን መክፈት ሊሆን ይችላል። አንድ ሰው የሆነ ፍላጎት ካለው ያንን ነገር እንዴት እንደሚያሳካው እንዴት እናሳካው ቢሉኝ ዞማ ቢዩቲ አካዳሚ ኑ ነው ምላቸው ማለት ነው። ዞማ እንደሚታወቀው ለአለፉት አስር ዓመታት በተለይ በሂውማን ሄር እንደዚሁም በኮስሞቲክስ በማስመጣት በመከፋፈል ረጅም ጊዜ ገበያ ላይ ቆይተናል። ከዚህ ከአዲስ አበባ ባሻገር በአሜሪካ ቨርጂኒያ ግዛት ፀጉር ቤት እንደዚሁም ዞማ ራሱን የቻለ መሸጫ ሱቅ እንዲሁም ፀጉር ቤት ለመክፈት በቅቷል። አሁን ደግሞ እንዳያችሁት ቅድም ጉብኝቱ እንዳያችሁት ትንሽ ሰፋ ያለ በአይነቱም ትንሽ ከተለመደው ተለቅ ያለ በስድስት አይነት ዘርፎች አንድ ላይ ቅድም ታየ ስለሰማችሁት በአንድ ጊዜ በፈረቃ መቶ ሰው ሊያስተምሩ የሚችል በአይነቱ ተለቅ ያለ እሱን ከፍተናል። አሁን እሱን ዋና የምናደርገው በድጋሚ ስለመጣችሁ ደስ ብሎኛል። አመሰግናለሁ። ብዙ ጊዜ እኔ ምን ብዬ አምናለው ሰው ልጅ በስልጠና እንጂ በአጠና አይበስልም የሚል በጣም ጽኑ አቋም አለኝ እና ዞማ ይህንን ሀሳብ ነው ይዞ የመጣው። ምናልባት ዞማን እንደ ትምህርት ቤት ስንጎበኘው ገና ከጅምሩ ስንመጣ በጣም ጽድት ያለ ንጹህ ቤት እንመለከታለን። እነ ንጹህ ጽድት ያሉ ሰዎችን ለመመስረት የሚያስችል መደላደል አመቻችተናልና ምናልባትም ከነ አርያ ጋር በነበረን ውይይት አንዳንድ ቁጭቶች ነበሩ በተለይ ከስርዓት ጋር በተያያዘ ፕሮፌሽናል ሚጅ ጋር በተያያዘ ሰዎችን በሁለት በኩል እንደተሳለ ቢላ ተስለው እንዲወጡ እንፈልጋለን ከዚህ ቤት ሲወጡ ብዙ ተቋማት የሚያደርጉት እጅ ይሰጧቸዋል በጣም ጥሩ ስብና ግን የሌላቸው የውበት ባለሙያዎችን የተመለከትንበት ሁኔታ አለ በተለያየ ቦታ ችግሩ የነሱ አይደለም ተቋማቱ የሰጧቸው ነው ይ ይወጡት በዚህ ረገድ ላይ እኛ ያንን ችግር ላለመድገም በጣም ቁርጠኝነቱ ጽናቱና እንዲሁም ደግሞ ችሎታው ነበረ ስለዚህ ምንድን ያደረግ ነው ልጆች እዚህ ቤት ሲገቡ እጅ ብቻ አይደለም ይዘው የሚወጡት በጣም ጥሩም ስብና ይዘው እንዲወጡ። በተለይ የመጀመሪያ የቢዝነስ መጽሐፍ ላይ ፕሮፌሽናል ኢሚጅ ነው የምናስተምረው። ሰዎች ሞያዊ ሲሆኑ ሞያዊ ሰው ምን አይነት ባህሪና ስብና መላበስ ይኖርበታል የሚለው ጠልቀው ደብዝ ያለው እውቀት ይዘው እንዲወጡ እንፈልጋለን። ይሄ ለምንድን ነው የሚረዳቸው? የሁሉም ነገር መነሻ ሆነ መውደቂያ ስርዓት ነው። ስርዓት ከሌለው አንድ ሰው የትኛውም ደረጃ ቢደርስ የዋሊደር እንጂ ይወድቃል። ስለዚህ ከዛ ውድቀት እንዲድኑ የሚያስችል የትምህርት መርሃ ግብር ነድፈናል። ይሄ መርሃ ግብር ደግሞ ልጆቹን የተሻለ ሰው ሆነው ተመራጭ ሆኖ ምናልባት ነገ ከነገ ወዲያ የራሳቸውን መክፈት እንኳን ቢችሉ ከፍ ያለ መክፈት የሚችሉበት ምክንያት እዛው መጽሐፍ ላይ ስለ ቢዝነስ ፕላን ያወራል፣ ስለ ማኔጅመንት ያወራል፣ ልጆች እንዴት መያዝ አለባቸው፣ ከስተመር እንዴት ነው መያዝ ያለበት፣ እጅግ ዝርዝር ሀሳቦችን ያወራል። ይሄንን ትምህርት ሳይማር አንድ ሰው ከዚህ ቤት አይወጣም። በተለይ እዚህ ክፍል ላይ የምትመለከቱት የተግባር ክፍል አይደለም፣ እንደዚሁ የንድፍ ሀሳብ የሚሰጥበት ነው። እዚህ ክፍል ላይ ሁሉም ተማሪ ይገባል። ስለ ባዮሎጂ ያውቃል፣ ስለ ኬሚስትሪ ያውቃል ስለዚህ ክለብ ኬሚስትሪ ምን ያደርጋል፣ ያለችው እንደሆነ ምን ፕሮዳክት ነው የሚጠቀመው፣ ምን ፕሮዳክት መሰረታዊ ነገሮች አሉ፣ ምን ምን ንጥረ ነገሮች እንጠቀም ባይሉ ሲማር አናቶሚና ፊዚዮሎጂ አቃል። ቆዳ ምንድን ነው? ከምንድን ነው የተሰራው? ፀጉር ምንድን ነው? ከምንድን ነው የተሰራው? ምንድን ነው የሚጎዳው? ምንድን ነው የሚጠቅመው? እነዚህን ጥልቅ ሀሳቦች እዚህ ክፍል አንድ ሰው ቀስሞና በጥልቅ አውቆ ወደሚቀጥለው ክፍል ይገባና ተግባራዊ እርምጃ መማር የሚችልበትን ነገር እኔና ያሬድ ይህንን ድርጅት ኦርጋናይዝ ስናደርግ በብዙ የሰራንባቸው ነገሮች፣ ይሄ ደግሞ ሀሳብ የመጣው ከናሪያ ነው እነሱም ቢዝነሱ ላይ ስላሉበት ይህንን ሀሳብ እንዴት ነው የምናርገው? እንዴት ነው ምሳሌያዊ ሽግግር ማድረግ የምንችለው? ካይንድ ኦፍ ፓራዳይም ሺፍት እንዴት እናመጣለን የሚለው ቁጭት ነበራቸው። ያንን ቁጭተኛ የምንጋራለን። በአጋጣሚ እዚህ ኢንዱስትሪ ላይ ከ17 ዓመት በላይ ቆይቻለሁ። በኢትዮጵያ ስፓ ማኔጅመንት ሌቭል ፋይፍን ኦኤስ ለኢትዮጵያ የቀረጽኩት የኮፕሽናል ስታንዳርዱን የሰራትን። ከዛ አንጻር ይሄ ትምህርት ቤት እንደ ሳይዙ በሱ ልክ ሊያስቡ የሚችሉ ተማሪዎችን ኢንተርናሽናሊ ኮምፒት ማድረግ የሚችሉ ተማሪዎችን እንዴት መቅረጽ እንችላለን ስንል እነዚህ መጽሐፍቶች አዘጋጀን። ከአምስት በላይ በጣም ደረጃቸውን የጠበቁ አሁን ሳይንሱ በዋጀ ሊዋጅ በሚችለው መልኩ የተዘጋጁ መጽሐፍቶችን አዘጋጅተን ተማሪዎችን ለማለምለምና ከዚህ ሲወጡ ደረታቸውን ነፍተው የሚቀጠሩ ወይ ደግሞ የራሳቸውን ድርጅት የሚከፍቱበትን መድላለማች ይችላል። ሌላው በጣም የሚያስደስተው ነገር ካከናወናቸውን የናያሬት ብዬ መምህራኖቻችን ትንሹ ኤክስፒሪየንስ የኛ መምህራን 15 ዓመት ነው። በጣም ትንሹ ኤክስፒሪየንስ እዚህ ቤት የሚያስተምረው ሰው 15 ዓመት ነው። ትልቁ ኤክስፒሪየንስ ከ25 ዓመት በላይ ውጭ ሀገር፣ የተማሩ ናቸው። ለንደን የተማሩ ሰዎች አሉ፣ እንግሊዝ ሀገር የተማሩ፣ አሜሪካ ሀገር የተማሩ ሰዎች አሉ። ስለዚህ ይሄ ትምህርት ቤት በእርግጠኝነት የአዲስ አበባ ወጣቶችን የሚኩሉና የሚስሉ ሰርጎችን የሚያደምቁ የተለያዩ ዝግጅቶችን የሚያስቡና የሚያስኩሉ ልጆች ከዚህ ቤት እንደ ዳይመንድ ተፈልቀቀው የሚወጡበትን አጋጣሚ አመቻችተናል። ይሄንን ስንነግራችሁ በኩራት ነው። አመሰግናለሁ።